ቀጥላን ተመልካቾቻችን፣ ከቶፕኒች ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማርቶቹ ኢትዮጵያ ግብጽ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ላቀረበችው ክስ ምላሽ ሰጠች። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ የገንዘብ ፖሊሲ ኮሚቴ ወሰነ። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተባለ። ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታ መመደቧን አስታወቀ። ኢትዮጵያ በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የግብጽ ተወካይ ባደረጉት የፖሊሲ ንግግር ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለች። በመንግስታቱ ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳኤ በኒውዮርክ በተካሄደው ሰማንያኛው የድርጅቱ ጠቅላላ ጉባኤ ላይ ታላቁ የህዳሴ ግድብ እኔ ብቻ ልጠቀም የሚል የቀኝ ግዛት ትርክት ታሪክ በማድረግ በተፋሰሱ ሀገራት የውሃ ሀብት ትብብርን አዲስ ምዕራፍ መክፈቱን ገልጸዋል። አምባሳደር ዮሴፍ ካሳኤ በጠቅላላ ጉባኤው የስነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ተጠቅመው ግብጽ ላነሳቸው ሀሳብ መልሰተዋል። የግብጽ ተወካይ በድጋሚ በኢትዮጵያ ላይ የሰጡት አስተያየት ተከትሎ ኢትዮጵያ የሁለተኛ ምላሽ መብቷን ተጠቅማ በአምባሳደር ዮሴፍ አማካኝነት በድጋሚ መልሳታለች። አምባሳደር ዮሴፍ ኢትዮጵያ ግብጽ በቅርቡ ህዳሴ ግድብን አስመልክቶ ላቀረበችው መሰረታዊ ክስ ለተባበሩት መንግስታት ድርጅት የጸጥታውን ምክር ቤት በጻፈችው ደብዳቤ ተገቢውን ምላሽ መስጠቷን አውስተዋል። ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብርን ያማከለ ስትከተል ተከተል መቆይቷን የጠቆሙ ሲሆን በተቃራኒው ግብጽ ታሪካዊ መብት አለኝ እኔ ብቻ ልጠቀም የሚል ጊዜ ያለፈበት የቅኝ ግዛት ህሳቤ እያራመደች መሆኑን ገልጸዋል። ኢትዮጵያ ከግብጽ ጋርና ከሱዳን ጋር በተፈራረመችው የመርሆች ስምምነት አማካኝነት የግድቡ ሙሌትና ስራ አስመልክቶ ለታችኛው ተፋሰስ ሀገራት ግልጽነት በተሞላበት ሁኔታ መረጃ ተደራሽ ስታደርግ መቆይቷን አብራርተዋል። በሶስትዮሽ ድርድሩ ኢትዮጵያ ሁሌ አሸናፊ የሚያደርግ መንገድን ብትከተል ግብጽ ድርድሩን የሚያደናቅፉ ድርጊቶችን ስትፈጽም መቆይቷን ተናግረዋል። ኢትዮጵያ የግብጽን የቅኝ ግዛት ትርክትን የብቻ ልጠቀም የሚል አባዜ ፈጽሞ አትቀበለውም ብለዋል። ኢትዮጵያ ዓለም አቀፍ ሕጎችን መሰረት ባደረገና ፍትሐዊና ምክንያታዊ በሆነ መልኩ የውሃ ሀብትን እየተጠቀመች መሆኑን ገልጸው የኢትዮጵያ መሻት የዜጎቿን ሕይወት መቀየር መልማትና ማድረግ እንዲሁም ዜጎች ሆስፒታሎችና ፋብሪካዎችን የኤሌክትሪክ ኃይል እንዲያገኙ ማድረግ ነው ብለዋል። ኢትዮጵያ በቀጠናው ሰላምና መረጋጋት እንዲሰፍን የኢኮኖሚ ትብብር እንዲጠናከርና ሽብርተኝነትን በመከላከል የጋራ ስራዎች ላይ በንቃት በመሳተፍ በቀጠናው ገንቢ ሚና እየተጫወተች መሆኑን ገልጸዋል። ግብጽ የተባበሩት መንግስታት ጠቅላላ ጉባኤን ተጠቅማ የውሃ አጀንዳዎችን ለጠባብ የፖለቲካ ግቦችና ለብሔራዊና ቀጠናዊ ፍላጎቶች ማሳኪያ እየተጠቀመች መሆኗን ገልጸው የተባበሩት መንግስታት ድርጅት ያለውን ስልጣን ተጠቅሞ ግብጽ ገንቢ ሚና እንድትወጣ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ዮሴፍ ኢትዮጵያ በትብብር መንፈስና በጋራ የመልማት መርህ ግብጽን ጨምሮ ከየትኛውም የተፋሰሱ ሀገራት ጋር በጋራ ለመስራት ዝግጁ መሆኗን ማረጋገጣቸውን ዘገባ አመላክቷል። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በነዳጅ የሚሰሩ አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ በሪሆ ሐሰን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከአንድ መቶ ሺህ በላይ ተሽከርካሪዎች ወደ ገበያ ማስገባት ትችላለች ማለታቸውን ኢትዮጵያ ፕሬስ ድርጅት ዘግበዋል። በመጪው አስር ዓመት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን ነዳጅ ወጪን ለመቀነስና አረንጓዴ አካባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ አስር ዓመታት ውስጥ ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ስራ ለማስገባት ከፍተኛ ጥረት እየተደረገ መሆኑን አክለው ገልጸዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መስከረም 15 2018 ዓ.ም ባካሄደው አራተኛ ስብሰባ የብሔራዊ ባንክ ፖሊሲ ተመን ናሽናል ባንክ ሬት አሁን ባለበት 15 በመቶ እንዲቆይ ውሳኔ ማስተላለፉን አስታውቋል። በዚህም ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎት ስታንዲንግ ዲፖዚት ፋሲሊቲ እና የብድር አገልግሎት ስታንዲንግ ሌንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚቀመጡ የግዴታ መጠባበቂያ ምጣኔ በነበረበት እንዲቆዩ ወስኗል። እንዲሁም በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያ ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል በስብሰባ ወስኗል። የገንዘብ ፖሊሲ ኮሚቴ ይህንን ጉዳይ በቀጣይ ስብሰባዎች ገምግሞ የውሳኔ ሐሳብ እንደሚያቀርብ አስታውቋል። በተጨማሪም ብሔራዊ ባንክ የዋጋ ግሽበቱን በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠል ሆነ በቅንጅት በቀጣይነት እንደሚጠቀም ገልጿል። በዚህም እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ዘመን፣ ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚቀመጡበትን የግዴታ መጠባበቂያ ምጣኔ እንደሚሆን አስታውቋል። በነዳጅ ምርቶች አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ ይደረጋል። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር በሙሉ በሙሉ ተግባራዊ እንደሚደረግ ማረጋገጥ ተሰምቷል። ይህ አዲስ ግብር 15 በመቶ የተጨማሪ እሴት ታክስ እና 15 በመቶ የኤክሳይዝ ቀረጥ የሚያካትት መሆኑ ተገልጿል። ይህ እርምጃ በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመላክቷል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባደረገው የአጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶች በዝርዝር አስቀምጧል። በዚህ መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ እሴት ታክስ በተጨማሪም የንብረት ታክስ ይገኝበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ላይ መዘገብ ችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ መሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሊከሰት እንደነበርም ይታወቃል። ኢንተርፖል ኢትዮጵያ በሳይበር ጥቃት ቀዳሚ ኢላማ ከሆኑ የዓለም ሀገራት ተርታም መመደቧን አስታወቀ። ኢንተርፖል ባወጣው አዲስ ሪፖርት መሰረት ኢትዮጵያ በ2024 በሳይበር ጥቃት ከዓለም አቀፍ ደረጃ የላቀ ሁኔታ ኢላማ የተደረገች ሀገር መሆኗን አረጋግጧል። ይህም ግኝት ሀገሪቱ በምትከተለው ፈጣን የዲጂታል ለውጥ ውስጥ የተጋረጡባት ከፍተኛ የሳይበር ደህንነት ፈተናዎችን አቁልቶ ያሳይቷል። ኢንተርፖል አፍሪካ የሳይበር ስጋት ግምገማ ሪፖርት 2025 ውስጥ የተካትተው ይህ መረጃ ኢትዮጵያ ባለም ደረጃ በማርዌር መገኘት ቀዳሚ መሆኗን ያመላክታል። ሪፖርቱ እንደሚያመለክተው ኢትዮጵያ ወሳኝ መሰረተ ልማቶች፣ መንግስታዊ ተቋማት፣ የፋይናንስ አገልግሎትና ዋና ዋና የልማት ፕሮጀክቶችን ጨምሮ ተደጋጋሚና ውስብስብ የሳይበር ጥቃቶችን እንደገጠማት ገልጿል። ይህም ጥቃት የሞባይል ባንኪንግ፣ የኢኮሜርስ እና የኦንላይን ህዝባዊ አገልግሎት ፈጣን መስፋፋትን ተከትሎ የመጡ መሆናቸውን ተመላክቷል። ሪፖርቱ የኢትዮጵያ ዲጂታል የወደፊት ዕጣ ፈንታን ለማስጠበቅ መንግስታዊ የግል ዘርፉና የሲቪል ማህበረሰቡን ባሳተፈ ዘላቂ ባለብዙ ዘርፈ ጥረቶች እንዲደረጉ ጥሪ አቅርበዋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎቹ እነዚህ ነበሩ። መልካም ቆይታ።